ከፍት አድርጎ ሲወጣ እኔም ከፈቼ ግጭ ነው። ልጅ ጋር ነው ትኩረታችን። እነሱ ሳም ስልክም ብቻ መኪና ውስጥ ያለውን ነገር መንጭቀው ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ፣ እንደተለመደው ላይክ ሸር እንዳትረሱ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህን ለምለም የተንቢ ቲዩብ አዲስ አበባ ቆሼ አካባቢ በጠራራ ፀሐይ በስምንት ሰዓት ተዘርፍ ያለው ብላለች እንግዲህ የተቢ ቲዩብ ያው ሁላችንም እንደምናውቀው መኖሪዋ ቡታጅራ ቢሆንም አዲስ አበባ ሱቅ ስላላት አንዳንዴ ትመላለሳለች እና ይህም ድርጊት የተፈጸመባት ልክ ሱቋን ባስመለከተ በመጣችበት ሰዓት ነው ማለት ነው። እንግዲህ የምትለው ቆሼ አካባቢ ቀጠሮ ነበረኝ። እዛ ቀጠሮ ለመሄድ ስል የግድ ታክሲ መያዝ ስለነበረብኝ ታክሲ ያስኩኝ ነገር ግን ቆሽ የሚባለው ሰፈር ስደርስ መንገዱ ዛህማ ሆነ ከዛ ከየት መጣ ማይባል ልጅ የሆነ ልጅ መጣና ከኛ ከሹፌሩ ጋር ተጋጨና ወደ ኋላ ወደቀ ነው የምትለው እንደውም ወደ ፊት ለፊት ቢወርቅ ኖሮ ጎማው ምናልባት በላዩ ላይ ሊሄድበት ይችላል ነገር ግን ልክ እንደዚህ ገባበት እና ከዛ ወደ ኋላ ወደቀ ነው የምትለው ከዛ እዛ ጋር ዝርር ብሎ ስለወደቀ ሁላችንም ወርደን ደንግጠን ስለነበረ ወደ ልጁ ሄድን። ልክ ወርደን ልጁን ካየን በኋላ ስንመለስ መኪና ውስጥ የነበረው እቃችን፣ ስልኬ፣ እንዳለ ቦርሳዬ ተወስዷል ነው የምትለው። እና በሰዓት በጣም ነው የደነገጥኩት ብላለች። እዛ አካባቢ ለሚገኙ እዛ አቅራቢያ ያለ ተባለ ፖሊስ ጣቢያ በሙሉ ሄጄ አስመዝግቤያለሁ ብላለች። እንደዚሁም ደግሞ ስልኬ አይፎን ስለሆነ ሲም ካርዱን አውጥተው ቢወረውሩት እንኳን በቀፎው ማግኘት ስለምችል ብዬ ከፖሊስ ጣቢያ እገዛ አጽፌ ወደ ኢትዮጵያ ቴሌ ሄጄ የነበረ። እዛም ሲሄድ ግን ሁሉን ነገር ነገሪያቸው፣ ኢሜሌን ነገሪያቸው፣ ስልኬን ነገሪያቸው። በቀፎዬ ሊረዱኝ ሲችሉ ነገር ግን የሰጡኝ ምላሽ ለግለሰብ አናስተናግድም፣ ለግለሰብ አራት ወር አምስት ወር ሊፈጅ ይችላል። እኛ በአፋጣኝ ጉዳዩን የምናየው ለምሳሌ ባለስልጣን ከሆነ በቃ ትላልቅ ሰዎች ከሆኑ አለ የሆነ የአገር ጉዳይ ከሆነ ነው እንጂ ግለሰብ ዝም ብለን አናስተናግድም። አራት ወር አምስት ወር ጠብቂ አሉኝ፣ እና እኔ ደግሞ በዚህ በጣም አዝኛለሁ። እኔ ዜጋ አደለውም ወይ እንደ ዜጋ የእኔ መበደልስ አይታያቸውም ወይ ብላ በጣም ተናዳለች። እውነት ለመናገር በጣም ነው የሚያናድደው። ምክንያቱም ይህም እኮ ንብረቷ እኮ ነው አይደል እንዴ? ማለት ዜጋ እስከሆነች ድረስ ከተሰረቀች፣ ያ ድርጅት ደግሞ ያንን መረጃ የመስጠት መብት አለው። በዛ ላይ እች ልጅ ዝም ብላ ከመንገድ ሄዳ አይደለም የጠየቀቻቸው የፖሊስ ፍቃድ አጽፋ፣ ማለት ነው እርዷት፣ የእገዛ ደብዳቤ አጽፋ ነው እንግዲህ ይህን ነገር በቀላል ማውጣት ይችላል። በነገራችን ላይ እዛ ቁጭ ብላችሁ በኦንላይን ላይ የሚጨርሱት ነገር ነው። ነገር ግን ለግለሰብ አራት ወር አምስት ወር ይፈጃል። እስከዛ ጠብቂ። ሲጀመር ለግለሰብ ነገር ወደኛ ጋር እንዳጽፉ ብለን ነግረናቸው ነበር ብለው ነው ከዛ እንድትሄድ ያደረጓት። በነገሩም በጣም አዝናለች ማለት ነው። እውነት ለመናገር በጣም የሚያሳዝን ነገር ነው። ለዛ እኮ ነው ሌቦቹ እራሱ እየተስፋፉ በየሰዓቱ አቅጣጫቸውን፣ ዘዳቸውን እየቀየሩ እየቀየሩ ዛሬ ላይ ይኸው እንደዚህ የህንድ ፊልም በመሰለ ሁኔታ ጭራሽ በእንትን መጥተዋል ማለት ነው። ፊልም አድርገውታል። እኔ ሳስበው ሳስበው ግን ሲጀመር ለዚህ ሌብነት እንዳለ መኪናው ራሱ ተባባሪ ነው ብዬ ነው የማስበው። ምክንያቱም ስትናገር እንደነበረው መኪና ውስጥ አቀማመጣቸው ራሱ ተሰባጥረው እንደሆነ ነው ስትናገር የነበረው። ስለዚህ ሁሉም ነገር ፌክ ነው። አሁን እሷ የመሰላት ልጁ ልትረዳ ወይም ልጁ ስለወደቀ እሱን ለማየት ስትሄድ የሆነ ሌቦች መጥተ የወሰዱን የመሰላት ግን አይደለም። ሹፌሩ ራሱ አስቦ ነው በዛ መንገድ የሄደው። ማለት እዛ ጋ እንግዲህ እንዳለች ድልድይ ነገር አላለች። እዛ ጋ ደግሞ ገራጅ የቆሙ የተበላሹ መኪናዎች ምናምን ነገር አለች። እዛ ጋ ቆሻሻ አላለች። ብቻ ግን መኪና መንገድ ተዘጋብኝ ብሎ ነው ወረድ ብሎ ይዟቸው የወረደው ማለት ነው። መኪናው ራሱ ገብቷቸው አላለ። መንገዱ መሳት አልነበረበትም፣ ግን እዛ ጋ ዛህማ ሲኖርበት አስፋልቱን ለቆ በውስጥ ነገር እንደዚህ ያለ ወረድ ብሎ ወሰዳቸው። ሲጀመር የጫናቸው ታክሲ ውስጥ አሁን እኔ ሲገባኝ ታክሲ ውስጥ ራሱ ሹፌሩም ሌባ ነው፣ ረዳቱም ሌባ ነው። ውስጡ ራሱ ተመሳጥረው የተቀመጡ ልጆች ሌቦች ናቸው። ለዛ ነው እሱ ራሱ ወረድ ብሎ በዛ መንገድ ሄደው። ሲቀጥል ያ የወደቀው ሰው ራሱ ሌባ ነው ብዬ ነው ማስበው። ምክንያቱም እዛ ጋር ድራማ ነው የሰሩባት ማለት ነው። ያኛው አውቆ መኪና ውስጥ ገባ፣ ይሄኛው ደግሞ ይኔ ገጨው ብሎ ወረደ። እሷም ደግሞ ያው ልቧን ታቁታላችሁ፣ ደንቅጣ ወረደች። ከዛ እዛ መኪና ውስጥ ተቀምጠው የነበሩት ተሰባጥረው የነበሩት የሉም። ልክ እሷ ከፍታ ስትወርድ ነው እነሱም የሰዋን እቃ ይዘውት የሄዱት ማለት ነው። እና በዚህ መልኩ ለምለም የተንቢ ብሯን እንደዚሁም ደግሞ አይፎን ስልኳን ተዘርፋለች ማለት ነው። አሁን እዚህ ጋር ሌላ ስልክ ገዝታ ነው ለጊዜው የምትጠቀመው። እና በጣም ነው የሚያሳዝነው። አዲስ አበባ ገብቶ ያልተሰረቀ ሰው የለም። እኔም ከዚህ በፊት ከሳውዲ ስገባ ተሰርቄ ነበር። በሚገርማችሁ ሁኔታ እንዴት ተሰረቅሽ የምትሉ ከሆነ የኔ እንዴት እንደተሰረኩኝ ማወቅ የምትፈልጉ ከሆነ ሌላ ጊዜ ቪዲዮ እሰራላችኋለሁ። ስሪ ሊንክ አላቸው እሰራላችኋለሁ። ከሳውዲ ስገባ በአስራ አምስት ቀኔ ነው በአንድ ሳምንቴ መገናኛ አካባቢ አምቼ አካባቢ ነው የተሰራኩት፣ በጠራራ ፀሐይ የኔ ደግሞ ገና ጠዋት ነው፣ በአምስት ሰዓት ከምናምን ማለት ነው። ስልክ የተሰረኩት አፍዘውኝ ምናምን ማለት ነው። እና እሱ ሌላ ጊዜ ነግራቸዋለሁ። ለማንኛውም ለምለም በመዘረፏ በጣም አዝናለች። ሲቀጥል ደግሞ ኢትዮ ቴሌኮም በሰጣት ምላሽ በጣም ነው ያዝነች። እውነት ለመናገር ከሆነ ያናድዳል። ማለት ዜጋ ነን አደለ እንዴ? ለምንድን ነው እኛስ መብታችን አይከበርም፣ ለምን እንዴ ቀላል አይደለም። መቶ ምናምን ሺህ ብር ነው አይደለ ያ ስልክ፣ መቶ ሀያ ምናምን እንደዛ ነው። ስለዚህ ለምን አንድ ብር አይሆንም? ሰው ተዘርፌ አለሁኝ ተጎድቻለሁ ካለ ያንን መረጃ ለዞም የፖሊስ የፖሊስ እገዛ ደብዳቤ ይዛ መጥታ ሊያስተናግዷት ግድ ግድ ያታቸው ነበረ ማለት ነው። እና በጣም ነው የሚያሳዝነው የምር እንደዛ መሆን አልነበረበትም። ሲጀመር አራት ወር የተባለው ለምንድን ተቀላቸው እስከዛ ይረሳሳል። ሲጀመር እሷም ተስፋ ትቆርጣለች፣ ነገሩም ይረሳል። ከዛ ወዲህ ደግሞ ስንት ሌባ ይያዛል። ስለዚህ ለዛ ነው እድሜ የሚሰጧቸው። እድሜ ማራዘሚያው ለራሱ ለሌቦቹ እንጂ የሚያገለግለው ለባለቤቱ አይደለም። በቃ ይረሳል። አራት ወር እናንተም ተስፋ ትቆርጣላችሁ። እንዴት ነው ከአራት ወር በኋላ ሄዳችሁ ስልኬን አገኛችሁት ምናምን ብላችሁ የምትጠይቁት? አሁን ነበረ ስልኩ ሳይርቅ ሳይሸሽ ቶሎ ይገኛል። አይፎን ስልክ ጠቀሜታው ለዛ ነው፣ ክብታቸው አለ። አሁን ብዙ ጊዜ ስልክ ሲሰረቅ ቶሎ ብለው ሲሞን ሰብረው ይጥሉታል። እንደዚህ አይፎን ከሆነ ግን ያው በቀፎ የት እንዳለ ማግኘት ይቻላል። እና አሁን እጅ ከፍንጅ መያዝ ሲችሉ አራት ወር ቀጠሯት፣ አምስት ወር ቀጠሯት። እና ይሄ ደግሞ ፌር አይደለም። የምር በጣም የሚያናድድ ነገር ነው ማለት ነው። እና ለምን ለምን ግለሰብ ሰው አይደለም ግለሰብ መበደል አለበት። ታዲያ ሌቦች ምን ያድርጉ? ህጉን ድብን እኮ አድርገው ስለሚያውቁት ነው። ከባባድ ወንጀል እየተሰራ ያለው ማለት ነው። እና ጓደኞችን መልላች ፈልጌ ነው። ተጠንቀቁ፣ በጣም ተጠንቀቁ። በተለይ እንደዚህ አሁን ከአረብ ሀገር የምትገቡ ልጆች እና ውጭ ሀገር በጣም ረጃጅም አመት የተቀመጣችሁ ልጆች አላችሁ። እንደ ድሮ እንዳይመስላችሁ። ድሮ እናንተ የምታውቁት ስልክ እያወራችሁ የሆነ ሌባ መጥቶ መንትፎ ወስደዋል፣ ወይም ደግሞ ሚስኮላ አርግልኝ ብሎ ይዞ ሽብሽ ይሄዳል ምናምን። እንደዛ እንዳይመስላችሁ። ያሁኑ በጣም የረቀቀ በቃ እናንተ በፍጹም እንደዚህ ይሰራል ብላችሁ በማታስቡ ሰው ነው ሌብነት እየተካሄደ ያለው ያው እሷም የሚዲያ ሰው ስለሆነች የገጠማትን ተናገረች ምናምን እንጂ በየቀኑ ዘገባ ቢሰራ ሰምታችሁ የማጨርሱት የስርቆት አይነት ዘዴ አለ ማለት ነው እና ሰው ወደ ሚዲያ ያወጣው ማለት በቃ ተጸጽቶ ተናዶ ዝም ይለዋል ከዛ ነገ አንዱ ነው በቃ ሁሉም ተረኛ ነው። እንደዛ እንደዛ እያለ እንጂ ሶስት አራቴ አዲስ አበባ ምድር ላይ ያልተሰረቀ ሰው የለም ማለት ነው። እና ከዚህ ከአረብ ሀገር ስትገቡ የዋህ አትሆኑ ደግሞ ድብ እናደርገው ነው የሚያውቁን። ማለት ለሰው እናዝናለን፣ የሆነ ሰው ራበን ካለን ሳንቲም አጣ ካለን ብቻ የሆነ ወይ አብሬሽ ነው የመጣው ከአረብ ሀገር አሁን ነው የገቡት ምናምን ብሎ አብሮ በአየር ራሱ እዛው የሚጠብቋቸዋል ሄርፖርት ውስጥ ማለት እና በጣም መጠንቀቅ አለባቸው። እናንተ በፊት የምታውቁት ሌባ የሆነ የተቀዳደደ ልብስ የሚለብስ የተጎሳቆለ የቆሸሸ ልብስ መስሏቸዋል ነው እንደዛ አይደለም አሁን ላይ ጽድት ብሎ አምባሳደር መስሎ ሱፉን ገጭ አድርጎ ከረባቱን መነጽሮን አድርጎ ምናምን ከዛ ማለት ነው አንቺ በፍጹም ይሄ ሰው ይረዳኛል እንጂ ሌባ ነው ብለሽ አታስብም እና ከዛ እናቴ ጉድ አድርጎች ነው የሚሄደው ማለት ነው። እና በተለይ እነዚህ ኤርፖርት አካባቢ በጣም ነው የአረብ ሀገርን ሰው እንደዚህ ያሰብስፈው ነው የሚጠብቋቸው። ልክ ከኤርፖርቱ ስትወጡ ያዋክቧቸዋል። ሰው አለሽ ልደውልልሽ፣ መኪና እኔ ላድርስሽ፣ ምናምን ብለው በጣም ነው የሚያዋኩ። እናንተ ደግሞ ወይኔ ምን አይነት ስትናላቸው ሰውን ለመርዳት ነው ያክል ይፈልጋሉ ምናምን ብላቸው እንዳታስቡት፣ እነሱ እንዴት እንደሚበሏችሁ እያሰቡ ነው ማለት ነው። እና እኔ አንድ የሰሞትን ታሪክ ልንገራችሁ። ልጅቷ ከአረብ ሀገር ሄደች፣ እዛ ጋር ውጭ ላይ ቆማለች። ከዛ የልትጅ ነው ምናምን ሲላት እንደዚህ እንደዚህ ቦታ እኔ ላድርስሽ ይላታል። ከዛ ቆማ እቃዋን አስጫነች፣ ከጋቢናም አስጫነች፣ ከኋላም ከኪስም አስጫነች፣ ከላይም አስጫነች። ምክንያቱም ሻንጧ በጣም ብዙ ነበር ማለት ነው። ከዛ እቃዋን ቆማ ካስጫነች በኋላ ምን አደረገ? ቶሎ ብሎ በፍጥነት ጋቢና ገብቶ እሷን ሳይጭን እቃዋን ይዞ ላሽ እና ብዙ ብዙ ነገር አለ ማለት ነው። ስለዚህ ሰውን አትመኑ። ስትገቡ እራሱ ማለት ነው ሄርፖርት ስትገቡ እዛው በሚሰራ ሰው ሚስኮል አድርጋችሁ ለመንገደኛ አይደለም እምላችሁ እዛው አላለ ሄርፖርት ውስጥ የሚያገለግል ሰው ሚስኮል አስደርጋችሁ ወይም ደግሞ ሲም ማውጣት ይቻላል። አሁን ላይ እዛው ከሄርፖርት ሳትወጡ ውስጥ ሲም ካርድ ማውጣት ይቻላል። ስለዚህ ቀፎ አላችሁ እዛው እጃችሁ ላይ ስለዛ የኢትዮጵያን ሲም እዛው አውጥታችሁ ከታችሁ ለምትፈልጉት ቤተሰብ ደውላችሁ ደርሰናል፣ ውጪ ካላለሽ እንዳትወጪ። እዛው ውስጥ ትሆናላችሁ እንጂ ውጭ ሆኜ የልጠብቃቸው ብለሽ ማለት ነው እንጂ እዚጋ ቦርሳ አለሽ እዚጋ ሻንጣለሽ፣ እዚጋ ከዛ፣ አንዷ መጥታ በወሬ ትይዝሻለች። በቃ በሆነ በማይረባ ወሬ ወጥራ ትይዝሻለች። አንቺ ከሷ ጋር ትኩረትሽን ስታደረጊ፣ ከጀርባሽ መጥቶ ሻንጣሽን እቃሽን ይዞብሽ ላሽላል ማለት ነው። ስለዚህ ሴትም ትሁን ደግሞ፣ ብዙ ጊዜ ሴት የማይሰርቅ የሚመስለን ሰዎች አለን፣ በቃ ወንድ ብቻ ነው የምንፈራው ሴቶች ይብሳሉ ማለት ነው። በቃ ታዝንልሻለች። ሴቶችም ደግሞ ሴትን ያምናሉ ማለት ወንድ ልጅ ይፈራሉ። ሴት ግ ምንም አታደርገኝ መሷም ሴት ናት ምናምን ብላቸው ታስባላችሁ። እና እንደዛ ማለት የድሮ አስተሳሰብ ነው። አሁን ላይ ሴቶቹ ራሱ ብሰዋል። ከወንዶች ጋር ተመሳጥረው የሚሰሩት ሴቶች ናቸው። ስለዚህ እኔ በጣም የምፈራው ከዚህ ከአረብ ሀገር ለሚገቡ ልጆች ነው። ምክንያቱም የዋህነን ልባችንን በደንብ ያውቃሉ። ደግሞ ያው ከአረብ ሀገር እንዲሄድን ያው ኤርፖርት እስካገኙን ድረስ ከአረብ ሀገር እንዲሄድን ግልጽና ግልጽ ነገር ነው። ስለዚህ እኛን ለመብላት አሰብስበው የሚጠብቁ ሌቦች አሉ ማለት ነው። እና መጠንቀቅ አለባችሁ። በቃ የማታውቁት ሰው መጥቶ በወሬ ሲይዛችሁ በቃ ስሬ ሱኑ ማለት ነው። በቃ ይለፍልፉ ከፈለጋችሁ፣ ትኩረታችሁ እቃችሁ ላይ ነው እንጂ እዛ ጋር ለሚያወራችሁ ምናምን ነገር መሆን የለበትም ማለት ነው። እና በጣም መጠንቀቅ አለባችሁ ብዙ ልጆች ተዘረፍን ተዘረፍን ተዘረፍን እያሉ ነው ማለት ነው። አስባችሁታል? እዚህ ስንት ዓመት የፈጋሽበትን ሄደሽ ገና ቤተሰቦችሽን ሳታይ ኤርፖርት ላይ ስታስረክቢ እና ስሙ፣ እውነት ስሙ። በኋላ በእናንተ ላይ ደርሶ ወይኔ ከምትሉ በፊት እንደዚህ ከሚነገራችሁ ነገር መስማት አለባችሁ ማለት ነው እና የእድሜ ልካችሁን ንብረታችሁን በአንድ ደቂቃ በሁለት ደቂቃ እንዳታስወስዱ። እንደገና ደግሞ ኢትዮጵያ ከገባችሁም ራሱ በኋላ አዲስ አበባ ላይ ምናም በደንብ ነው የሚያውቋቸው። በተለይ ከአረብ ሀገር የመጣቸው ትን ምናም በደንብ ከጫማ ይሁን ከአለባበስ ይሁን ከአነጋገር ይሁን ያውቋቸዋል። በቃ ይለያቸዋል። ለምንደሆን አላውቅም። ለዛ ተከታትለው ነው የሚሰርቋቸው። ተከታትለው አንደኛ የምንዘው ስልክ አሪፍ ነው ብሎ ያስባሉ ማለት ይሁን ቢያንስ ከአረብ ሀገር የመጣ ስልክ አሪፍ ነው ኢትዮጵያ ላይ እንኳን ልግዛ ብትሉ ተመሳሳይ ሆነ ምናምን ነገር ነው ያለው፣ እና የአረብ ሀገር ሴት ምርጥ ስልክ እንደምትይዝ ድብና ድርጋ ያውቃሉ። እና ሌላ ሌላ ቢያጡ ስልክ አያጡም። እና መጠንቀቅ አለባችሁ። እንግዲህ ለምለም ረጅም ጊዜ ዛሬ ተገልጣለች። እንዲሁም እስከ ዛሬ ብዙ ጊዜ አዲስ አበባ ስለማትኖር ነው እንጂ ከዚህ በላይ ራሱ ልትዘረፍ እንደምትችል ነበር። ምክንያቱም አንደኛ ያውቋታል፣ ፌመስ ናት። ሁለተኛ ደግሞ አላት ብሎ ስለሚያስቡ አይፋቷትም። እሷ ታውቃቸውም፣ እነሱ ያውቋታል እና ዋናው እንኳን በዚህ ያለፈላት፣ ግን በጣም ነው የሚያናድደው። እውነት ለምን አንድ ብር አይሆንም ያላግባብ ሲጠፋ በጣም ነው የሚያናድደው። ደግሞ እንደዚህም ሆኖ እርዳታ ለማግኘታችሁ ለሌቦቹ ፍቃድ የተሰጣቸው ያክል ነው የሚያሳስበው እና ተጠንቀቁ እንግዲህ ምንም ማድረግ አይቻልም። የምር ተጠንቀቁ፣ በጣም መጠንቀቅ አለባችሁ። የስንት ዓመት ልፋታችሁን እንደዚህ በወረበላዎች መበላት የለባችሁ ማለት ነው እና ፈጣሪ ጠብቃችሁ። በነገራችን ላይ አሁን አሁን ላይ እያፈዘዙም እየሰረቁ ነው ብለዋል። ደግሞ እንደዚህ ካፈዘዟችሁ ፈጣሪ ነው እንጂ እናንተ በጉልበታችሁ ወይ በጥበባችሁ አታመልጧቸውም ማለት ነው እና እኔ ለምሳሌ አፈዞ ነው የወሰዱብኝ። የእኔን ደግሞ ሌላ ጊዜ ነግራቸዋለሁ እንዴት አድርገው ስልኬ እንደወሰዱብኝ ማለት ነው። ለማንኛውም ተጠንቀቁ፣ የሀገሬ ልጆች ተጠንቀቁ። ሰውን አትመኑ። ይሄ ሀገሬ ሰው ነው፣ ይሄ እንደዚህ ነው፣ ይሄ የዋህ ይመስላል አይተን ምናምን ይሄ ደህና ሰው ይመስላል። ደህና ፈጣሪ ብቻ ነው፣ የሰው ደህና የለውም። በነገራችን ላይ በቃ ከስንት አንድ ሊኖር ይችላል። ነገር ግን ሳናይ ዝም ብለን አይተን ሰውን ጥሩ ነው አይደለም ብለን መወሰን አንችልም። ፈጣሪ ነው የሚያውቀው ስለ ሰው ማለት ነው። እና ራሳችሁን ጠብቁ። ለምለም ብዬ እንግዲህ አራት ወር ድረስ ጠብቀው የስልኳን ታገኘዋለች። እኔን ግን ያው የምታገኙ አይመስለኝም። አራቱ ሲጀመር እስከዚያ ስንት ነገር ይፈጠራል። እና ኢትዮጵያ ቴሌኮም ግን እንደዚህ ማድረግ አልነበረበትም። የምር እንደዚህ ማድረግ አልነበረበትም። እንዴ ህዝብ እኮ ነው አይደለ? ቴሌኮም እራሱ የሚጠቀመው ህዝብ ነው። ስለዚህ ህዝብ ደግሞ በእነሱ ላይ ካመጸ ሌላ ሌላ ቴሌኮም ማለት ኢትዮጵያ ቴሌኮም ብቻ አይደለም። አሁን ሳፋሪም አለ። ስለዚህ የኢትዮጵያ ህዝብ ግልብጥ ብሎ ሳፋሪ ጋር ቢሄድ ሳፋሪ ይመስለኛል የውጭ ድርጅት ነው አይደለም ስለዚህ ማንም የሚከስረው ራሱ ቴሌኮም ይከስራል ማለት ነው። ህዝብ እሱን ካልተጠቀመው ገብቷቸዋል። ስለዚህ ህዝብ ማለት ለአንድ ሀገር ዋና ህዝብ ከሌለ ሀገር የለም ሲጀመር። ስለዚህ አሁን እንደዚህ ቅሬታ እያቀረቡበት ከሆነ እሱ ምርጫ የሆናቸው ሰዎች እሱን ትተው ወደ ሳፋሪ ወደ ሌላ ሌላ የግል እንትኖች ይሄዳሉ ወደ ግልት ቴሌኮሞች ይሄዳሉ። ስለዚህ ራሱ ነው ኪሳራ የሚደርስበት። እና በጣም ነው የሚያናድድ እውነት። ለዛውም ዋና መስሪያ ቤት ነው ያለችው እንዳለችው ከሆነ እዛ አካባቢ የሚገኘው ዋና የኢትዮጵያ ቴሌኮም መስሪያ ቤት ሄዳ ነው እንደዚያ ነ ምላሽ የተሰጣትና በጣም የሚያሳፍር ወይ እንደለመዱት በቃል ይሄ ነገር ሚዲያ ላይ ይወጣብናል ብለው ላያስቡ ይችላሉ። አንዳንድ ሰዎች አሉ ግለሰብ እና እኮ ትንሽ እውቅና ያላቸውን ሰዎች እኩ ላይ ያስተናግዱም ሲጀምር ማለት ነው። የትኛውም መስሪያ ቤት ብትሄዱ ምክንያቱም ያግለሰ ምንም እንደማያመጣ ያውቁታል። ስለዚህ ምናልባት እንደዚህ በሚዲያ ሚስጥራቸው ሲወጣ ትንሽ ፈርተው ማስተካከያ ሊያደርጉ ይችላሉ ማለት ነው።